እርጉዝ ነሽ ብለናል። እርጉዝ ነሽ? ምነው፣ አንቺ አብረሽ ነበርሽ እንዴ ማሬ? እኔ እኔ አይቼ አላቅም አላይምም። ተኩኔ የለውም ማሬ፣ የምን ማርገዝ ነው የምታውሩት? አሁንም በመንፈስ ልታስረግዙኝ ነው እናንተ? ከአሁን በፊትም አውሩታቸው አውሩታቸው አረገሽ አረገሽ ብላችሁኝ አረገዝኩኝ። አሁንም አረገሽ አረገሽ ማለት ጀመራችሁ። ተው ግን ተው። የእናንተ አፍ ኮ እንደ ዛፍ ያደርቃል። ፕሮብሌም ህዝብ፣ ተው እንጂ ቺ ቺንም ላሳዘጋ ነው እኮ አባቴ። ቻርጀሩን አቀብለኝ ውዴ ይ

ሁለተኛ ድንግል የሚወሰድበት ቀን ማለት ነው እና እንነገረች፣ ቀኑ እንደዛ ነው እንዴ? መቼ ነው ታዲያ? ለለችም ደግሞ መቼ ነው ለምን ችግር አለው? እኔ አሁን ምን አልኩኝ? ምንም አክም ባለው ምንድን ነው አለችኝ ነገር ኳት ከዛም በኋላ መቼ ነው አለችኝ። ታዲያ መቼ እንንገረት ዲ አለቻችን አንቺ መቼ ነው እኔም ናቃለሁ መቼ እንደምትወልድ ገና ነው። ገና አላገባችሁም። ስታግብታ ነው ገና የምትወልደው። ሳታገቡ አንዳትወልዱ ሳታገቡ አንዳትወልዱ። ፕሮብሌም ታረቃችሁ እናንተ። ዙሮባችሁ ነው እኮ ሰው እኔ ምን እንዳወራው ራሱ እኮ አልገባችሁም እናንተ። ሲጀመር ሲጀመር እናንተ እኮ ማፊ ጤንነት። እኔ ያወራሁት ሌላ እናንተ የምታወሩት ሌላ፣ ጭራሽ አልተገናኘንም። ገና ወሬው እራሱ አልገባችሁም። ሰማኒያ ሰማኒያ እኮ ክርስትና ነው። ማሪ የምን እንትን ሰበራ ነው? እኛ አንሰብርም፣ ትተነዋል እሱን እኮ ነው ምለው ላይፍ። የዛን ቀን ሳወራ የነበራችሁ ልጆች የላችሁም። እኔ ያወራሁት ሌላ፣ ሰውም ያወራው ሌላ፣ እኔ የተናገርኩት ሌላ፣ እናንተ የምታወሩት ሌላ። በአርባ ቀን ነው በአርባ ቀን ነው። በአርባ ቀን አለ እንዴ? ቀን ማሬ ከፍቅረኛ ጋ ተጣለው። ከክርስትና በኋላ ነው ማሬ ዋኖ

ዛን ቀን ያየሁት ሰባተኛ ሰማይ ሄጀታችን የመጣሁት ግን ረስቼዋለሁ። በብዛት ረስቼዋለሁ። በትንሹ ዘጠና ፐርሰንት ረስቼዋለሁ። ያኔ ምን እየተካሄደ እንደነበረ ምናምን እረሳሰለኝ፣ ረስቼዋለሁ። ለካ እውነትም ምጥ ይረሳል። ይረሳል በሰዓቱ ብቻ ነው። ከዛም በኋላ ግን ደግመሽ የምትታመሚ አይመስልሽም። እኔ አሁን ረስችዋለሁ። ትንጥነት ብቻ ነው ማስታውሰው፣ ትንጥነት የብቻ የቀባጠርኳት ነገር ብቻ ነው ማስታውሰው እንጂ ቀባጠር ያለው አስባችኋል በኔ በእኔ ጨዋት አስባችሁታል። ዶክተሮችን እኮ ድንብርብራቸው ብራቸው ወጥተዋል እኮ ድንብር ብራቸው ውር እንዲህ እንዲህ እንዲህ ነው የዞረባቸው፣ በእኔ ጨዋት ማለት ነው። አንቀረራውላቸው ሆስፒታሉን በሙሉ በጠበጥኩት። ምኑ ነው የመጣብን እስከሚሉ ድረስ ምኑ ነው የመጣብን፣ ኬት ነው የመጣችብን እስከሚሉ ድረስ አቀወጥኩላቸው። መብት እስከ ከፈልኩ ድረስ አቀወጥኩኝ። እኔ ልፈራላችሁ ነው፣ አቀወጥኩት ሆስፒታሉን በሙሉ ማለት ነው። ሌላ ሰው ራሱ የምትወልደው ሴትዮ ራሱ በእኔ ጮት ረስታ ማለት ነው። ልጇ ወልዳለች። ትቀልዳላችሁ እናንተ ማፊ ጤንነት እንዴ ሐዊ ስትጮ አይታ ማለት ነው። ሴቲቷ ልጇ ስትወጣ ራሱ አልተሰማትም። እንዲሁ ነው የወለደችው፣ እንደኔ አይነት ወረኛ ስለሆነች ማለት ነው። ሳይታወቃት ነው የወለደችው ሴቲቷ። እንዲህ እንዲህ ነው ያመስኩት ሆስፒታል ነው። እንዲህ ነው አሽከርክሬ እንዲህ ያደረኩት። እንዲህ ጥቅል እንዳላችሁ እንዴ? በድርሃም እኮ ነው ስንት ሺ ብር ነው የከፈልኩት። ስንት ሺ ድርሃም መሰላችሁ የከፈልኩት? አሁን ይሄ ውፍረት እቀንሳለው። ሼቢ ሆናለው፣ ሼቢ ሆናለው። ከዛ ሽፎኖችን ትንሽ ሸቅል ሸቅል ሸቅል ዋዬ ምንድን ነው የለጠፍሽው? ዝናሽዬ፣ ማርዬ አንቺ እንኳን ረሳሽው። እንደ ያን እዛ አለ አይደል? አታውቂውም እንዲሁ ነው የምትይው። ዋዬ እኔ አባት ውድ የዋ ላይፍ ላይ ነኝ እኮ ወሬ ይጠፋብኛል። ሲጋጭ ሊድ መጣው። እሺ፣ ሁለት ደቂቃ ጠብቆኝ እንዲህ ልምጣ።